ማርያምን ጆን ዳኒኤል እንደዚህ አለኝ። እስር ቤት ልጠይቆ ሴት እንደ ታሰርኩ ሰሞን በሶስትና በአራት ወራት ውስጥ በጣም ብዙ ሰው መቶ እይጠይቀኝ ነበረ። ጠባቂ እኮ ነው ዘንድሮ ይሰው ነገር። ምን ይሻላል ግን ቲ ወርቅ አትያዙ፣ ቀረጣለው። ሞባይል አትያዙ፣ ቀረጣለው። እያዝባቸዋል እያዝባቸኋል፣ ይሏችኋላል ሰውነታችሁ በጣም በተደጋጋሚ በጣም ብዙች ትጠይቅኝ የነበራችሁት ይሄ፣ ከማዳሞቻችሁ ጋር ስትጣሉ እንደ ድንገት ትኬት ቆርጬ ነው ማስፋፈረሽ ብለው ያፈራራችኋል። ይሄ አሰላሙ አለይኩም እንዴት ናችሁ? እኔ ደህና ነኝ አለው። እናንተስ እንዴት ናችሁ? ዛሬም በአዲስ ቪዲዮ መጥቻለውኝ። አሪፍና አስተማሪ የሆኑ የተመረጡ ቪዲዮዎችን ይዤላችሁ መጥቻለውኝ ማለት ነው። ወደ ቪዲዮ እንሄዳለን፣ አብራችሁን ቆዩ። ላይክ እያደረጋችሁ እና ሰብስክራይብ እያደረጋችሁ ደግሞ እንዳይረሳ ማለት ነው። ማሪያምን ጆን ዳንኤል እንደዚያ አለኝ። እስር ቤት ለጠይቆ ሴት እንደ ታሰርኩ ሰሞን በሶስትና በአራት ወራት ውስጥ በጣም ብዙ ሰው መጥቶ ይጠይቀኝ ነበረ ጠባቂው እስኪ ሰለቸው የእስር ቤቱ ማዛዦች እረ ምንድነ እስክባል ድረስ እስር ቤቱ በእኔ ጠያቂዎች ይጨናነቅ ነበረ። አሁን ግን አልፎ አልፎ መጥቶ ከሚጠይቁን ውጪ የኔ የምላቸው ሰዎች በጠቅላላ እንደ አፈር ተሸርሽረው አልቆ ሄደዋል። አንዲች ልጅንም በየሳምንቱ መታ ትጠይቀኛለች ብሎ ሲያመሰግን አሰማሁ። አየ የአገር ሰው ማንም ቢሆን ከችግር ጋር አብሮ አይዘልቅም። ምክንያቱም ጆን ዳኒኤል ውጭ በነበረ ሰዓት የነበረውን የሕዝብ ወዳጅነት የነበረውን የጓደኝነት ብዛት እኛም እናንተም እናውቋል ግን እስር ቤት ውስጥ ሲሆን ለሶስትና ለአራት ወር እንጂ የዘለቀው ከዛ በኋላ አልፎ አልፎ ከመሄድ ውጭ የነበራቸውን ነገር ቀንሰው፣ ጆን ዳንኤል በዛ ሰዓት ብቸኝነት ተሰምቶትና ልቡ ተሰብሮ ሳይ በጣም ነው ያዘንኩት። ለማንኛውም የእኔ የምትላቸው ሰዎች በጠቅላላ በችግርህ አብረው እንደማይቆሙ ከጆን ዳንኤል ተረድቻለሁ። ለማንኛውም ጆን ዳንኤል በወንድ ልጅ እግዚአብሔር ባርኳል፣ እንኳን ደስ ያለ። አንዳንድ ሰዎች እንግዲህ የጆን ዳንኤልን ጉዳይ እንደሰማችሁት ነው። በጣም ነው የሚያሳዝነው። እውነት አሰብኩት እኔ በሱ ቦታ ሆኜ፣ ምክንያቱም ውጪ ላይ በነበረ ሰዓት ታውቃላችሁ ምን ያህል ሰዎች ምን ምን ያህል ጓደኞች በዙሪያው እንደነበሩ። አሁን ላይ ግን አንዲት ሴት ብቻ ናት እየጠየቀችው ያለችውን እንደሰማችሁት ማለት ነው። እና ሰው ለምንድነው ወረተኛ የሆነው? በአሁኑ ሰዓት ላይ ወረተኛ የበዛው ለምንድነው ግን በነገራችን ላይ ሰው ስለበዛ ማለት ነው፣ በህይወታችን ውስጥ ወዳጆች ብዙ ወዳጆች አሉ ማለት አይቻልም። ሰው መምረጥ አለባቸው። ሲጀምር ሰው ስለበዛ ምንም ጥቅም የለውም፣ እውነት እንደውም ይጎዳቸዋል። አንድ አይነት አጋጣሚ ሲመጣ አስቡት። አሁን እሱ የተወሰነ ጊዜ ለወረት ይጠይቁት ነበረ፣ ከዛ በኋላ ግን ርቀውታል። በዚህን ሰዓት አሁን እሱ የሚሰማው ምንድን ነው? በጣም ነው የሚያዝ ነው በጣም ነው የሚሰማው አሁን ባለበት ሁኔታ ላይ ሆኖ ይሄንን ሲያስበው ማለት ነው እና ከባድ ነው። ሰው አለማ ብዛት ነው እንደኔ ማለት ነው። ከመጀመሪያውም በቃ ቁጥብ መሆን የመሰለ ነገር የለም። ምንም አይነት ሁኔታ ላይ ሆኑ ከማዳሞቻችሁ ጋር ስትጣሉ እንደ ድንገት ትኬት ቆርጬ ነው ማስፋፈርሽ ብለው ያስፈራሯቸዋል። ይሄ በህጉ አግባብ ሲታይ ትክክል አይደለም። ዝም ብለው ከመሬት ተነስቶ ማሳፈር አይችሉም። ምክንያቱም ስትገቡ በስርዓት ሁለት አመት ልሰራ ውል ተፈርም ያለው ብላችሁ ቀጥታ ገብታችሁ ስራ ጀምራችኋል። ስለዚህ እንደ ድንገት ማሳፈር አይችሉም። ይህንን ጠንቃችሁ ልታውቁ ይገባል። ምናልባት በእነሱ አቅም ትኬታችሁን ቆርጠው ፓስፖርታችሁን ይዘው ቀጥታ ወደ ኤርፖርት ቢወስዷችሁ እንኳን ማድረግ ያለባችሁ ነገር ለራሳችሁን መከላከል የሚችሉበትን ነገር ለነገራችሁ የሚጠጡ ዋናው ወሳኙ ነገር ማለት ነው በተለያየ አጋጣሚ ያው እነሱ እንደዚህ አይነት ችግር ሲፈጠር ብድግ አድርገው ዝም ብለው ትኬት ቆርጠው ምናልባት ከነ ዩኒፎርማቸው የተሳፈሩ ልጆች አሉ። በጣም ብዙ ጊዜ ገጥሞኛል ኤርፖርት ላይ ማለት ነው። እና ምንድ ነው የምታደርጉት እዛ ጋር ስትደርሱ ኤርፖርት ላይ መሳፈር አልፈልግም ያለ ፍቃዴን ነው የምታሳፍሪኝ ወይም የምታሳፍሪኝ ብላችሁ እዛ ጋር ድምፃችሁን ከፍ አድርጋችሁ በምችሉት ቋንቋ በእንግሊዝኛ ከሆነ እንግሊዝኛ፣ በአረበኛ ከሆነ የምችሉት አረበኛ ያንን ነገር መናገር መከላከል ትችላላችሁ። እዛ ጋር እናንተ ድምጻችሁን ከፍ አድርጋችሁ በተናገራችሁ ሰዓት የህግ አካል ይመጣል አሊያም ፖሊሲ ይመጣል። ከዛ በኋላ ለምንድን ነው ይሄ ነገር የተፈጠረው ምንድን ነው ብሎ እናንተን የሚረዳበት ወይም ደግሞ የናንተ ችግር ተሰምቶ እናንተ ያለ ፍቃድ ወይም ደግሞ ያለ ፕሮግራም ወደ ሀገር ከመሳፈር ትድናላችሁ ማለት ነው። ስለዚህ በጣም በጣም በጣም ይሄን ነገር ልታቁ ይገባል። ዝም ብሎ ብድግ አድርጎ ማንም አሰሪ እናንተን ማሳፈር መሸኘት አይችልም። ህጉ ላይም አልተቀመጠም። እንደዚህ ቪዲዮዎች የምሰራላችሁ በትክክል መሬት ላይ የሆነ ነገር የተፈጠረ ነገር በጆሮዬ፣ አሊያም ደግሞ በዓይኔ ያየሁት ነገር ሲሆን ነው እንጂ ዝም ብዬ ከየትም አምጥቼ አላወራምና ስለሚጠቅም ሼር፣ ኮፒ ሊንክ፣ ዲው ታርጉትኝ ቪዲዮ። ከልብ አመሰግናለሁ። ብዙ ጊዜ ማዳሞች ከሰራተኞቻቸው ጋር ሲጣሉ በቃ ቶሎ ብለው ካርድ እንትን ትኬት ቆርጠው ምናምን ነው የሚያሳፍሯቸው። ቦሌ ነው የሚያደርሷቸው፣ ሌላ ቦታ እንሄዳለን ብለው ከቤት ያወጧቸው እና ግን እነሱ ቀጥታ ኤርፖርት ነው ወስደው የሚያደርሷቸው እና ባለማወቅ እነሱ ደግሞ ቀጥ ብሎ በዛው እንደዚሁ እንደከፋቸው እያለቀሱ ከነ ዩኒፎርማቸው ምናምን አገራቸው ይገባሉ። ስለዚህ ይሄ እንዳይሆን ማለት ነው ብዙ ልጆች ጋር እንትን ሼር አድርጉላቸው፣ የምር ሼር አድርጉላቸው፣ ንቃት እንዲኖራቸው እንዳይሸወዱ በቃ እና በድንገት ማንም መግባት የሚፈልግ አይመስለኝም፣ የሆነ ችግር ካልተፈጠረ እና በራሳቸው አስበውበት ካልሆነ በስተቀር ድንገት መዳ የምታሳፍረው የሚፈልግ ያለ አይመስለኝም። ስለዚህ ሼር እያደረጋችሁ በጣም ጠቃሚ መረጃ ስለሆነ። እሺ ሰላም ናችሁ። እስቲ ከግሩፕ ካስተማርኩበት ውስጥ የተወሰኑን አንድ ሁለቱን ልንገራችሁ። ለምን ወርቅ አትያዙ፣ ወርቅ አትያዙ፣ ቀረጣለው፣ ሞባይል አትያዙ፣ ቀረጣለው፣ እያዝባችኋል ይሏችኋል አይደል? ሰውነታችሁ ላይ ያዙት አለቅ ጃኬትሽ ቦርሳሽ ሞባይልሽ ምትጠቀሚ ላይ ምናምን በዚህ ሱሮችሽ ምናምን ላይ አድርጊ። በቃ ያራዳልች። ምንም ይሁን ምንም ቁጡ ስለ ቁጥሩ አትጫነቁ። ይህ ነው የምነግራችሁ። ለምን ደግሞ ታውቃላችሁ፣ ብዙ ነገር እየሰማው ነው። ስፔሻ ወርቅ ምናምን አትጨናነቂ። እዚህ ላይ ማድረግ እጅሽ ላይ ማድረግ ምናምን ኦኬ። በአደራ እንዲህ መላክ አለበት እንዲህ ካልሆነ እንዲ ይቀረጣል። መሚሉሽ ወረኛ ነው፣ ውሸታቸው ነው። ኦኬ፣ ግን ሰውነታችሁ ላይ ማድረግ አለባችሁ ወርቁ። ሞባይሉን ደግሞ ያው እጃችሁ፣ ኪሳችሁ ላይ ምናምን በእንደዚህ ያራዳልች እንደዚህ ሦስቴ ነው የሚፈቀደው። ስለዚህ እንደዚህ ነው የለም፣ እንደዛ ኦኬ፣ እንደዛ አድርጋችሁ አስተካክላችሁ ይዛችሁ። ይህን በመናገሬ ያው አንዳንዶች አንዶች ሊደብራችሁ ይችላል። የመረራው አጣ እንደዛ አድርገሽ አዘጋጅቶ ይዘሽ መሄድ ነው። እሺ እንደሰማችሁት ነው። አሁንም ይሄም ጠቃሚ መረጃ ስለሆነ ነው ይዤላችሁ የመጣሁትኝ። ይሄማ እኔንም የሚመለከት ጉዳይ ነው። ያው ወደ አገሬ ልገባ እየተዘጋጀሁ ስለሆነ እውነት ነው፣ እኔም በጣም ያስጨንቀኛል የስልክ ጉዳይ ምናምን የአንዳንድ ነገር ጉዳይ ያስጨንቀኛል እና ለእናንተ መልስ ይሆናል ብዬ አስባለሁ። ይሄ ልጅ በተለይ በጣም በቃ ቲክቶክ ላይ ጥሩ መረጃ በማቀበል የሚታወቅ ነው። ለሴት እህቶቻችን ለእህቶቻችን መዳን ቤት ለምንሰራ በጣም ጥሩ ጥሩ ትክክለኛ መረጃ የሚሰጠን ነው እና ያው ለዛ ነው ይሄንን ይሽላችሁ የቀረብኩትኝ ማለት ነው። ለእናንተም ይጠቅማል ብዬ ስላሰብኩኝ፣ ያው የሆነ ነገር እንደዚህ አሁን ወደ ሀገር ለመግባት ስንፈልግ ግራ የገባንን ነገር ሰዎችን ነው የምንጠይቀው አይደለ? በቃ እንደዚህ ወይ የሄደ ሰው ወይ የሆነ ነገር በሰው በሰው እንደዚህ፣ ግን ትክክለኛ አቋም ያለው መረጃ የሚያቀብለን ሰው ብዙ ጊዜ አይገኝም። ስለዚህ ለዛ ብዬ ነው ለሁላችሁም በጣም በአጭር ጊዜ ውስጥ እንዴት ባለሀብት መሆን እንደሚቻል ተነግራችኋለሁ። ይሄን ቪዲዮ ኮፒ ሊንክ ሼር ላይክ እያደረጋችሁ ለብዙሃኑ አድርሱልን። በአጭር ጊዜ ውስጥ ባለሀብት ለመሆን ሶስት ቦታዎችን መጎብኘት ወይም መሄድ ያስፈልጋል፤ እስር ቤት፣ ሆስፒታል እና የመቃብር ቦታ። እስር ቤት ሲሄዱ ፍሪደም ምን ያህል ውድ እንደሆነ እና ሀብት እንደሆነ ይረዳሉ። ሆስፒታል ሲሄዱ ደግሞ ጤናዎት ምን ያህል አስፈላጊና ሀብት እንደሆነ ይረዳሉ። የመቃብር ቦታ ሲሄዱ ደግሞ ህይወቱ ምን ያህል ውድና ማንኛውንም የዘች ምድር ላይ ሀብት ለማካበጥም ሆነ ማንኛውንም ነገር ለመስራት እድል እንዳሉ ይገነዘባሉ። ይህን ቪዲዮ እስከመጨረሻ ስለተከታተሉን እናመሰግናለን። እሺ ቤተሰብ፣ እንዲታያችሁት የተናገረውን ነገር በጣም በቃ፣ ይሄ ወሳኝ የሆነ ነገር ነው በህይወታችን ውስጥ እውነት ለመናገር እኛ ጤናነት ካለን ነፃነት ካለን በህይወት ካለን ደግሞ ከምንም በላይ በቃ በህይወታችን ውስጥ ወሳኝ የሆነ ነገር አስፈላጊ የሆነ ነገር ምንም ነገር ማድረግ የምንችልበት ነገር በእጃችን እስካለ ድረስ እኮ ትክክል ነው። እና ከዚህ በላይ ምንም ሀብት አለ ብዬ አይደለም። በጣም ጤና፣ ነፃነት በጣም በቃ ይሄ ካለው የሰው ልጅ ምንም ማድረግ አያቅተውም ብዬ አስባለሁ። ከአላጋ ጸሎት ጋረገዶ ካደረገ